ቢሆን ኖሮ እኔም የተደረጉብኝ ነገሮች አይሆኑም ነበረ። ይሄን ድርጅት እንዳልክ፣ ይሄ ቢሮ ወይም ይሄን ድርጅት ይሄን ትሬዲንግ ሲከፍት በእውነት በጣም ነው የተገረምኩት። እንዳልክል ነው አይ ማለት ነው እና አያችሁታለን አንዳንድ ጊዜ እኮ አንዱ በጥፊ ብሎ ሲያባርሽ አንዱ ደግሞ ልሙት ልሽ ብሎ ይመልስሻል። ያለው ተረት እንግዲህ እዚህ ጋር ነው ይሰራል ትላላችሁ። ና የእውነት እንዳልክ ግን ይህ ሰው በጤናው ነው ወይስ ፍቅር ነው እንደዚህ? እኔ ምንም አልገባኝ። እውነት ለመናገር ግራ ተጋባን እኮ ጎበዝ። ምክንያቱም ይችል ሌላ ሕይወት ለመጀመር እንግዲህ እንደምታዩት ነው ያው በጠፋው ነገር የገፈታት ትራት አስቸገራት እንጂ እሷ የራሷን ህይወት መልስ። እንኳን ለእንዳልክ ይህን ሁሉ ቪዲዮ ሲሰራ እንዴት መልስ እንኳን አልሰጠችም ወጥታ ገብታችኋል። ያው በፊትም ስለተጎዳ ስትቀጥል ደግሞ ያለችበትም ቀልድ ስላለ አደለ ህይወት ነው ብላ እያሰበች ስለሆነ፣ እንዳልክ ግን የሰውም ሆነ የው መቶ አልቻለም። ጭራሽ ሄሉ ትሬዲንግ ብሎ እኮ ነው የከፈተለት። አይታችሁታል አደለ? አረ በጉድ አይ ካሁን በኋላ ያብ እንግዲህ አይተናል፣ አይተንሃል። ዛሬ ያደረግከው ነገር ደግሞ ብዙን ተመልካች አስቆጥቶታል። እሷ ራሱ ተስፋ እንዲቆርጣ አድርጓታል። ምክንያቱም እንዲዛ ገፈት አትሯት ሲሄድ ከቤት ወጥተህ ድጋሜ ድጋሚ ተመልሼ እመጣለሁ ብለህ እንዲታስብ ብለው ነበር። ሄሉ ደግሞ አንድ ጊዜ ከቆረጣ ቆረጣይ ነው። ታውቃላችሁ አይደል? ከያብ በላይ እንዳልክን ትወደው ነበር። በሰዓቱ ላይ በጣም ነበር የምትወደው ግን በቃ የሆነ በቃ ተበደለችና ሰዎች በጣም ካስከፏት፣ ያኔ ትታገሳል ትታገሳል፣ ከህዲሽ ግን አትመለስም። ይኸን ሁሉ እያለ እንዳልክ መመለስ አቅቷት አይደለም ግን አንዴ ይ ስለቆረጠችበት ስለሆነ ነው፣ ዙሪያ ያላየችው እንዳልክን። ስለዚህ አሁን ላይ በቃ ያ አልነቃህ። እውነት ለመናገር እንዳልክ እንኳ በሚያደርገው ነገር ትንሽ አባንነም እንዴ፣ ምን እየሰራህ ነው? ለምንድን ነው እንደዚህ መሆን ያስፈለገው? በነገራችን ላይ ያ በእውነት ለመናገር ሲወድም ደስ ይላል። እንዲሁም ደግሞ በተከፋ ሰት ደግሞ አይታችሁታ፣ እንዴት እንደሚያመራጭ ጭቃት ለሴሌ ክብር የለውም መሆነት። አሰላሙ አለይኩም ወረመቱላ ወበረካቱ፣ ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁ አልሐምዱላ። ለቻላ ያዲስ ጎበራችሁ ላይ ከርሰብ እያደርጋችሁ አበረታቱ ማለት ነው። እና ሄሉሻ እንግዲህ ማለት ነው ዛሬ ላይ በጣም ተናዳለ። በቃ ለምነው ታግሰው ታግሰው እምቢ ስላላት ከህር ከሄድ ያለው ቁም ያልጠብቅህም ወንድ በወንድ ይታካል አባት ሄድልህም ብለው የመጨረሻ ቆርጣለች፣ እና ያ በአሁን ጸባዩን ካላሳመረ ካላስተካከለ ከአሁን በኋላ የምትለማመጥበት ምንም ምክንያት የላትም። በተለይ ደግሞ እንዳልክ አየታችሁታል። እውነት ይ እንዳልክ ነው የገረመኝ፣ ፈጣሪ ያሰብከውን ነገር ያሳካል ሲለው እንዴት ተንበርክኮ እንዲለመነ። በዛ ላይ እኔ ከእንዳልክ ማለት ነው የእውነት ነው የምላችሁ፣ ብዙዎቻችን ትዳራችን ሜዲያ ላይ ካልወጣልን ባላችንን ካላሳየን በቃ የሚወድን የሚያፈቅርን የማይመስልን በጣም ብዙ ሰዎች አለን። ፕሮፋይል ካላደረገ ብሎ የሚጣላ ሰው አለ። ገባችሁ አይደለ? ግን በቃ ሜዲያ የወጣ ነገር የው ሀይር የለውም። እስኪ የማን ትዳር ነው አእምሮ ሰምሮ ያያችሁት? የማንም ትዳር ሜዲያ ላይ ከወጣችሁ በቃ ያላሰባችሁትን ያሳስቧችኋል። ኮመንተሮች በቃ ከብዙ ነገር ምክንያቱም ሚዲያ ላይ የሚወጣ ነገር በነገራችን ላይ በቃ ደህና ነገር ከሚጻፈው መጥፎ ነገሩ ይበልጣል። በዛ ላይ ከሚዲያ ላይ አንዲት የሚያመልጣቸው ነገር የለም። እናንተ የምትናገሩትን ቃላት አይደለም ግን፣ ምንድነው የሚያደርጉት? ከእግር እስከ ራሳችሁ ያለውን አላህ የሰጣችሁ ማንነታችሁን፣ ያንን እየመረጡ ነው የሚጽፉላችሁ። አሁን ብዙዎቻችን በምንናገረው ነገር አይፈርዱም ስነግራችሁ ያው እኛ ካሜራ ጀርባ ስለሆነ ነው እንጂ ደግሞ በካሜራ የመጡትን ደግሞ ያያችሁ ነው በቃ እንዴት በቃ እናንተ ማናይሁን እንዴት ብለው እንደሚያዩት ቀላል ይኮምታሉ ትላላችሁ እንዴ? ሰው በጣም ከባድ ነው፣ የእውነት ማለት ነው። እና በቃ የሰው ላይ አላህ በፈጠረው ከእግር እስከ እራሱ ባለው ነገር ነው የሚጽፉት። ገብቷችኋል የለ? በእያንዳንዷን ነገር አብሯቸው ያለ ሰው የማያውቃቸውን እኛ እዚህ ኩነን በመመልከት ብቻ የምናውቃቸው ሰዎች አለን እና ይሄን ያክል ከባድ ነው የሰው ልጅ ማለት ነው። ሶ ሜዲያ ላይ ትዳራችንን ብዙዎቻችን ያልወጣ ትዳር ካለን ባናወጣ የተመረጠ ነውና በጣም ነው የተመቸኝ። በዚ ላይ ደግሞ ታምሮበት አላያችሁ። ከዚህ ከእንዳልክ ንግግር ብዙዎቻችን ልንማርበት ይገባል። እነዚህ ስመች ሜዲያ ላይ ሶሻል ሜዲያ ሰርተው ገንዘብ አግኝተው የሚጠቀሙ ትስ ትዳራቸውን ቢያጡ እየተጠቀሙ በገንዘብ እንበል በእርግጥ በትዳር በገንዘብ አይለካም፣ ቢሆንም ግን ያኔ ስራ አድርገው ስለያዙት እንዲሁ በዚህ የተነሳ እንዷ ብቴሪያ እንዷ ትመጣለ ብሎ አስበው ሊሆን ይችላል። ነገር ግን ሜዲያ ላይ በእነዚህ አይነት በሚዲያ ስራ ያልተሰማራችሁ ሰው ወይ ግዴታ ስሙልኝ እያመጣችሁ በቲክቶክ በዛ እየለጣጠፋችሁ ትዳራችሁን አታበላሹ። የእውነት ነው የምላችሁ። አንደኛ አላህ የማይፈልገውም እንዲህ አይነቱን ነገር፣ በመቀጠል ደግሞ እንዳልኳችሁ እዚህ የወጣ ነገር ሁሌም እንዲያለው። አሁን አይታችሁ ከሆነ የሆነ ሰዓት ላይ ሄሉን አርባ ምንጭ ነው አዋሳ ነው ይዟት ሂዶሳለ። የዛሬ ስንት ወር አካባቢ እንዲያልክጋ ታስታውሱ ከሆነ ብዙ ልጆች ታርፊ እንደሆረፊ ብለው እንዳልክ ጋር ልቶኛቸው የማትገቢው ምናምን ብሎ እንዲሁም አንድ ሁለት ሴቱ የተጣልተው ነበረ። እና እንዳልክ እንዳለው ራሱ ትዳሬን በስተጀርባ ያን ሁሉ ነገር ተሰርቶብኝ እንደዚህ ሊሆን የቻልኩት ከሁሉ ጋር የተለያየሁበት ሰው ነው ሰዎች ናቸው ምናምን አድርገውብኝ ነው ብሎ እንግዲህ ስተፍርላ ነው። ስለዚህ እንደዚህ አይነት ነገር ስላለ እንዳልኳችሁ መጠቀም የማትችሉ ሶሻል ሚዲያ የማትጠቀሙ አይነት ሰዎች ግዴታ ዩልኝ ስሙሌ ባሌን ዩልኝ እያላችሁ አታውጡ። ሚስቴን ዩልኝ እያላችሁ አታውጡ። ምን ይሰራል ሜዲያ ያየው አላየው እኛ ምንኖረው ትዳራችንን በውስጣችን ነው። ገባችሁ? ሲቀጥል ደግሞ የሰውሌ ያኔ ሰው ይልኝ የሚጀናጀናት እንዳለ ምናምን ብሎ የሚያስብ ሰውም ይኖራል። ምክንያቱም የእሱ መሆኔ ከታየሁኝ አይጀነጅኑኝም። የእሱ መሆን የእሱ መሆኔ ከታወቀ ማንም ሰው እሱን አያወራውም ብላችሁ አትሰቡ። እንዲሁም ሰው ምቀኛው፣ የሚገርማችሁ ነገር እንዲሁ ተደብቃችሁ ብትኖሩ ማንም አይደርስባችሁ ስነግራችሁ ማለት ነው። ግን ሜዲያ ላይ ማለት ነው ካወጣችሁ ባላችሁን የእመኑ ትጣላላችሁ። ትጣላለህ ሚስትህን ካወጣህ ሜዲያ ላይ የእውነት ነው ብላችሁ እና ብዙዎቻችን እንዲያልኳቸው የወረዴ አስተሳሰብ ነው። ፕሮፋይል ካላደረገኝማ፣ ሌላ የሚጀናጀና ሰው ስላለኝ ነው። ፕሮፋይልማ ማ ካላደረገች፣ ሌላው እንዲ ስላላት ነው እያለችው፣ ፕሮፋይል እያሳቀላችሁ ኖርማል ሜዲያ ላይ አብራችሁ ፉንፉን ፉን ስትሉ ትደራችሁ፣ ፉን ብሎ ይቀራልና በቃ የተደበቀ ነው፣ ብደበቅ የተመረጠ ነው። እውነት እኔ በቃ ትልቅ ትምህርት ነው የወሰድኩትና፣ በፊት እኛ ራሱ ከስንት አመት ከስድስት አመት ከአምስት አመት በፊት ብዙዎቻችን የዚህ አይነት አመለካከት ነበረን። እንደዛ ካላደረጉ በቃ ይኛ ይወዱናል ብለን ማናስብበት። አሁን ያው ትንሽ እድሜም ትንሽ እንትን ስንል ብስለት የሆነ አመካመት እኮ እንጨምራለን፣ አደለ አምና በነበርንበት ዘንድሮ አንኖርም ና ከዚ አንጻር ሁላችንም ልንተው እንችላለንና ስለ እንግዳችሁ እናንተ ካልተማመናችሁ ውስጥ ለውስጥ የሰው ላይ ጠብቃችሁ አታዲኑትም። የሰው ላይ አግብተው ሚስት እያላችሁ ሚስት የለንም እያሉ እናንተ ራሱ ታይታችሁ በሰርግ ተድራችሁ የለኝም ብለው መጀናጀና ነው ወይም ደግሞ እሷ ቃል አልተመቸኝ የሚያለ ሰንተ የሚያወራው እንዲ ያለ መሰላችሁ። ሴቷ ራሱ እንደዚሁ በጣም ብዙ ሰዎች እንዲህ አይነት ነገር እሰማለሁ። ነው ሜዲያ ላይ እንደምሰሙት ነው እንግዲህ ሚስት እያላቸው ሚስት ፍለጋ በሜዲያ ላይ መጥተው እየተያዙ ባሎቻቸው ሲይዟቸው፣ ሚስቶቻቸው ሲይዟቸው እና ይህ ነገር ስላለ የሰው ላይ መተማመን ካለ እናንተም ላላህ ብላችሁ ትዳራችሁን ምሩ። እነሱም ላላህ ብለው ካልመሩ የሰው ላይ ጠብቀን ወይም ደግሞ ሜዲያ ላይ የኔ ባል እንደሆነ ስለ ታወቀ ሴቶች ያርፋሉ ማለት አይደለም። እንዲሁም ሳያዩዋችሁ ነው እንጂ ካዩዋችሁ ይበስባችኋል፣ ትዳራችሁን ለማበላሸት ይህንን ልመክር እወዳለሁ። ለማንኛውም ቻላኒ ሰብስክራይብ ያደርጋችሁ አበረታቱ። በቀጣይ ቪዲዮ እስከምንገናኝ አብሮያቸሁ ነበር። ጊዜ ሆነኝ። አሰላሙ አሌኩም ረመቱላ